የፍቅሬ ሀሁነህ የመጀመሪያ ፍቅርን ያሳየኸኝ አንተ ነህ ንጉሴ አንደበትህ ቁጥብ አይወጣ ክፉ ቃል ፍቅርህን አክባሪ አንተ ነህ። ጦርባል አይላቭ ይወድባል አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ እና የተከበራችሁ የሀያት ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ እያላችሁበት እንግዲህ ያለ ህዝነት ራህመት አይለያችሁ። ውድ ቤተሰቦቼ እንግዲህ ዛሬ ለውድ ባሌ ግጥም ጽፌ እልካለሁ ማለት ነው። እንግዲህ ድፍን 17 ዓመትን ያስቆጠርን ምርጥ ጥንዶች ነን። እንግዲህ የልጅነቴ እንደመሆኑ መ እንደመሆኗ ይህኔ ውድ ባል ዛሬ እንግዲህ ግጥም ጽፌ እልካለሁ ማለት ነው። እንግዲህ ድፍን 17 ዓመትን አስቆጠርን በትዳር ላይ ማለት ነው ማለት ነው። እኔና እሱ አብሮነትን ተተጣመር ልክ 17 ዓመታችን ማለት ነው። 17 ዓመት ሙሉ እንግዲህ ስንኖር አብረን የኖርናት እንግዲህ ቢያንስ አራት ዓመት ቢሆን ነው። ሌላውን ዓመት በስደት ላይ ነው ያሳለፍኩት ማለት ይቻላል። ስለዚህ እንግዲህ ዛሬ የምንገጥምለት ተራርቆ ምን ያክል ከባድ እንደሆነ ፍቅር ለሁላችሁም ተራርቃችሁ ላላቸው ጥንዶች ይመለከታል ማለት ነው። እኔንም እናንተንም ማለት ነው። ውድ ቤት ሰዎች እንግዲህ ወደ ግጥማችን እንግባ ማለት ነው። የግጥሜ ርዕስ አንተ ውድ ባሌ ይሰኛል። አንተ ውድ ባሌ፣ አንተ ውድ ባሌ፣ አንተ የልጅነቴ ያን ሁሉ ፍቅር ገባበት ቅራኔ ያኔ አንተን ሳገይ በጣም ትንሽ ነበርኩ እንቦት ጽጌረዳ ክፉንም ደጉንም ማጣት ማግኘቱንም ምንም እኳ አይመስለኝ፣ በፍቅርህ ታውሬ ቀኖሪያችን አያልቅ ማታን ቢደራረብ ሁሌ ስለ ፍቅር አብዝተን አውርተን። ያኔ ትዝ ይልሃል በፍቅር ስንከንፍ፣ ፍጹም ጥርጣሬ ስጋት የሌለበት እንዲህ ትለይ ነበር ላጣሽ አልፈልግም ፍጹም ለደቂቃ ያ ሁሉ ጠፋና የፍቅር ህጋጋታ ጥላቻና አፈራን ጥላቻና ፈራን ተራርቆ ፍቅር ፍቅሬ ልጅነቴ አንተም ወድህ አይደል ጊዜው ጊዜው ጊዜው ቢመርህም ብቸኛ መሆኑ ካገኘኸው ይልቅ የጠፋው ቢበዛ ህይወት ፈተና ናት፣ ምንም እንዳሰጋ እኔንም እኔንም ተረዳኝ። አንተ ያለህበት እኔም አለሁበት፣ አንተ ያጣኸውን እኔም ማጥቻለሁ። ስስቅና ሲጫወት መስሎሃል የደላኝ፣ ጥርሴ ብቻውን ነው መሳቂ ለመደው። የፍቅሬ ካሁነህ የመጀመሪያዬ፣ ፍቅርን ያስተማርከኝ አንተነህ ንጉሴ ተራርቆ ፍቅር ጸባይ ቢነሳንም ፈጽሞ አይቀየር አንተ ነ ይህን ያለም ምንም ብንጣላ ምንም ብንኳረፍ ምንም ባናወራ ልባችን አንድ ነው፣ ማንም አይነጥለን። ይህን ያክል ዓመት ኑረናን በጽናት ስንቱን አልቧልታ አልፈናን በፍቅር አንድ በትህ ቁጥብ አይወጣ ክፉ ቃል ፍቅርህን አክባሪ ጥሩ ባል። የኔ ውድ ባል ሺህ ዓመት ኑርልኝ፣ በጣም እወድሃለሁ። የእውነት ፍቅርህን አክባሪ ፍቅርህን በቃል ሳይሆን በድርጊት የምገልጽ ምርጥ ባሊነህና በጣም እወድሃለሁ። አንተን ስለታደልኩኝ ድድለኛ ነኝ። የኔ ውድ ባል የልጆች አባት ሺህ ዓመት ኑርልኝ። እንግዲህ አስራ ሰባት ዓመትን ስናስቆጥር የኔ ውድ ባል አንተ የኖርከው ግን ቢያንስ አምስት ዓመት እንኳ ያክል አልኖርንም። ስለዚህ ሁሌም ኑርልኝ፣ ወቅትም አይቀይረህ አንተ ውድ ባሌ ኑርልኝ በጽናት ሁሌም ወድሃለሁ፣ ሁሌም አፈቅረሃለሁ። ኑርልኝ የልጆች አባት ሁሌም ላጣህን አልፈልግም። ያንተን ክፉ እንዳያሳየኝ አይላዩ አይላዩ ሰውማች